አሰላሙ አለይኩም ወረህማቱ ላሂ ወበረካትሁ ውድ እና የተከበራችሁ የዓረበኛ ሚዲያ ቻናል ተከታታዮች እንሻላህ የዛሬው ትምህርታችን የሚሆነው የክፍል መቶ አምስት የዓረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። እንሻላ በደንብ እንድትከታተሉ ማለት ነው እስከ መጨረሻው። እንሻላ የዛሬው ትምህርታችን የሚሆነው በባለፈው ትምህርታችን ላይ ክፍል ዘጠና ስምንት ላይ ስለ ሐምዘቱል ወስል ስንማር ሐምዘቱል ወስል ማለት ከመጀመሪያ አንስተን ስናነብ የሚነበብ እንዲሁም ደግሞ አያይዘን ስናነብ ደግሞ የማይነበብ እንደሆነ ተምረናል። ከሀምዘቱል ወስል ለአንስተን ስናነብ አንዳንድ ጊዜ በፈተሃ አንዳንድ ጊዜ በዶማ አንዳንድ ጊዜ በከስራ እንደሚነበብ አይተናል ማለት ነው። እና በፈተሃ የሚነበብበት የራሱ ሕግ አለው። በዶማ የሚነበብበት የራሱ ሕግ አለው። በከስራ የሚነበብበት የራሱ ሕግ አለው።

ምሳሌም ከቁርአን አይተናል እንሻላ። የዛሬው ትምህርታችን የሚሆነው ደግሞ ከሐምዘቱል ወስል አንስተን ስናነብ በዶማ እና በከስራ የምትነበብበትን እናያለን ማለት ነው ኢንሻአላህ። ጦይብ ተከታተሉኝ። ቃላቶቹን ስጽፍ ተከታተሉ በደንብ ማለት ነው። ጦይብ ሁለተኛው

ቢዶሚ ቱቅረኡ ትነበባለች። ቢዶሚ በዶማ ትነበባለች። ማን ሀምዘቱል ወስል ማለት ነው። ከሀምዘቱል ወስል አንስተን ስናነብ ማለት ነው። ጦይ መቼ ነው በዶማ የምትነበበው? ኢዛ ካነ ከሆነ ነው። ኢዛ ኢዛ ካነ

ጦይብ ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ ግስ ማለት እንግዲህ ራሱን የቻለ ትርጉም ያለውና እንደዚሁም ደግሞ ጊዜን የሚያመለክት ስንናገረው ምንን ያመለክታል ጊዜን ያመለክታል ያለፈ ጊዜን የአሁን ጊዜን እና የወደፊት ጊዜን የሚያመለክት የሆነ እናው ማለት ነው ግስ የምንለው ወይንም ማሰሪያ አንቀጽ የሚባለው ማለት ነው እና ቱቅረኡ ትነበባለች፣ ቢዶሚ በዶማ ትነበባለች። ማን ሀምዘቱል ወስል ማለት ነው። ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሦስተኛው ፊደል ከሆነ ይም መድሙመን መድሙመን

ጠይብ እና ምንድ ነው? ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ ምንድን ከሆነ መድሙመን ዶማ ከሆነ መን ላዚመን መሰረታዊ ዶማ ከሆነ የግሱ ሶስተኛው ፊደል ምን አይነት ዶማ ከሆነ ነው? መሰረታዊ ዶማ ከሆነ ማለት ነው። ድንገተኛ ዶማ ሳይሆን መሰረታዊ አስል ከሆነ ያኔ ሐምዘት ልወስላል በዶማ እናነባለን ማለት ነው። ጠይብ ምሳሌ ከቁርአን እናያለን ማለት ነው። ለምሳሌ ኡዝኩሩ ስንል ማለት ነው። ኡዝኩሩ ሐምዘት ልወስላለ ኡዝ ኩሩ እንላለን። ኡዝ ኩሩ ኡዝ ኩሩ ለምሳሌ ማለት ነው። ኡዝ ኡዝ ኩሩ ሶስተኛውን ፊደል በቀይ ለሐርክላችሁ። ኡዝ ኩ ስለዚህ የግሱ ሶስተኛው ፊደል ምንድን ነው? እዚህ ጋ አሁን ዶማ ነው ማለት ነው። ዶማው ምንድን ነው? ዶም ላዚም ነው። በመቀጠል ኡር ዙቅ ሀምዘቱል ወስል አለ። ኡር ዙቅ ስንል ማለት ነው። አሁን ሶስተኛው ፊደል ምንድነው? ማለት ነው። እዚህ ጋ ዶማ ነው ስለዚህ ከሀምዘቱል ወስሉ አንስተን ስናነብ ኡር ዙቅ ነው የምንለው ማለት ነው። ሀምዘቱል ወስሉን በዶማ አናነባለን ማለት ነው። ለምንድን ነው ይሄ ግስ ነው አንደኛ። ኡር ዙቅ ማለት ለግስ ወይንም ስጥ ማለት ነው። እንዲሁም ደግሞ አሁን እዚህ ጋም ውዝኩሩ ስንልም አሁን አስታውሱ ለማለት ነው። ስለዚህ ግስ ነው ማለት ነው። ይ በመቀጠል

ጠይብ አሁን እዚ ጋር ሀምዘቱል ወስልን በዶማ እናነባለን ሩ ራ ምንድነው እዚ ጋር ዶማ ነው ዶማው ደግሞ ዶመን ላዚም ስለሆነ ማለት ነው ኡክ ሩጁ እንላለን ማለት ነው በመቀጠል

ስለዚህ ሀምዘ ስለወስሉን በዶማ እናነባለን። ኦስቱሕፊዙ በማለት ማለት ነው። ይ በመቀጠል ኦቅቱሉ ኦቅ ቱሉ ስንል ማለት ነው። እዚህ ጋር አሁን ሶስተኛው ፊደል ማን ነው? ታ ነው። ስለዚህ ምን እናደርገዋለን? ዶማ እናደርገዋለን። ስለዚህ ሐምዘቱል ወስል ደግሞ በዶማ ይነበባል። ኡቅቱሉ ብለን የምናነበው ማለት ነው። ቆይ በመቀጠል ኡሽኩሩ ኡሽኩሩ ስንል ማለት ነው። ኡሽ ኩሩ ሶስተኛው ፊደል ማለት ነው ካፍ ነው። ስለዚህ ሐምዘቱል ወስሉን በዶማ እናነባለን። ኡሽ ኩሩ ብለን ነው የምናነባው ማለት ነው። ኡህጁሩ ሁነ እንበል በመቀጠል ሐምዘቱል ወስል ኡህ ጁሩ ሁነ ሩ ነይም አሁን እዚህ ጋ ሶስተኛው ፊደል ማን ነው? ይህም ነው ማለት ነው። ስለዚህ ዶማ እናደርገዋለን። ስለዚህ አሁን እዚህ ጋር ሐምዘቱል ወስሉን በዶማ ነው የምናነበው ውህ ጁሩ ሁነ ብለን

ጣይብ የግሱ ሶስተኛው ፊደል ከሆነ መድ ሙመን ዶማ ከሆነ መድ ሙመን መድ ሙመን ዶማ ከሆነ ዶመን መን ሪዶን ሪ ዶን ማለት ነው። ተከታተሉ። አማ ኢንካነ ከሆነ ሳልሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ

ትነበባለች ማለት ነው። ማን ሐምዘቱል ወስል ትነበባለች ማለት ነው። በምንድን ቢል ከስሪ በከስራ ትነበባለች። ቢል ከስሪ ቢል ከስሪ በከስራ ትነበባለች። እላ ያየነው ለይተማርነው ምንድነው ነው የግሱ ሶስተኛው ፊደል ዶመ ላዚመን ከሆነ ነው። አሁን ደግሞ የግሱ ሶስተኛው ፊደል በደምን ዓሪዶን ድንገተኛ ዶማ ከሆነ ፈቱቅረኡ ትነበባለች። ቢልከስሪ በከስራ ትነበባለች ሀምዘት ልወስሏ ማለት ነው። ጠይብ ፊ ኸምሲ ፊ ኸምሲ ፊ ከምሲ ከሊማቲን ከሊማቲን ከሊማቲን፣ ምናለ አሁን በደንብ ተከታተሉኝ። ፊ ከምሲ ከሊማቲን አምስት ቃላቶች ላይ በከስራ ትነበባለች። አምስት ቃላቶች ላይ በከስራ ትነበባለች ማለት ነው። ፊልቁርን ፊ ማለት እንድነው ብለናል ባለፈው፣ ውስጥ ማለት ነው ማለት ማት። አልቁርን አልቁርኒ ስለዚ፣ ፊቁርኒ በቁርአን ውስጥ ማለት ነው። ፊልቁርአኒ በቁርአን ውስጥ አልከሪሚ፣ የተከበረ በሆነው ቁርአን ውስጥ አምስት ቃላቶች ላይ በከስራ ትነበባለች ማለት ነው። ጠይብ ፈቀቅ ብቻ ፈፈቃጥ ማለት ብቻ ማለት ነው። እሺ ፈቃጥ ብቻ። አምስት ቃላቶች ላይ ብቻ ቁርአን ውስጥ በከስራ ትነበባለች ሐምዘቱል ወስል ማለት ነው። የግሱ ሶስተኛው ፊደል ዶመን ዓሪዶን ስለሆነ ማለት ነው። ጦይብ እነሱ እነማን እንደሆኑ እናያለን ማለት ነው። ጦይብ ወየእነሱም ወየ እነሱ አሁን እነዚህን አምስት ቃላቶች መያዝ አለብን ማለት ነው። አምስት ቃላቶቹን ስንይዛቸው ቀሪዎቹ በዶማ እንደሚነበቡ እናውቃለን ማለት ነው። እሺ እቁርአን ላይ ቀሪዎቹ በዶማ ይነበባሉ ማለት ነው። በቀላሉ ማወቅ እንችላለን ማለት ነው። طيب ኢቅ ዱ ስንል ማለት ነው አን ኢቅ ዱ እዚህ ጋር አሁን የግሱ ሶስተኛው ፊደል ምንድን ነው? ዶማ ነው አደለ? እዚህ ጋር ስለዚህ፣ አሁን ሐምዘቱል ወስሉን በከስራ ነው እዚህ ቦታ ላይ የምናነበው። ምክንያቱም የግሱ ሶስተኛው ፊደል ዶማው ምን ስለሆነ ነው? ዶመን አሪዶን ስለሆነ ነው። ድንገተኛ ዶማ ስለሆነ ማለት ነው። ስለዚህ አሁን ምንድነው የምታደርጉት? መያዝ፣ መሸምደል። እነዚህን አምስት ቃላቶች እያዙና ዶማቸው፣ እነዚህ ቃላቶች ዶመን አሪድ ነው ማለት ነው። እና እነዚህን አምስት ቃላቶች ስታገኙ ቁርአን ላይ ሀምዘቱል ወስላቸውን በከስራ ታነባላችሁ ማለት ነው። ከሀምዘቱል ወስሉ አንስታችሁ ስታነቡ ማለት ነው። ቀሪዎቹ ደግሞ ከነዚህ ውጭ የሆኑ ቃላቶች የግሶቹ ሶስተኛው ፊደል ዶማ ሆኖ ስታገኙ ያ ዶማ ምንድን ነው ማለት ነው፣ ላዚም ነው ማለት ነው። ስለዚህ ስለዚህ ሀምዘቱል ወስሉን በምን ታነባላችሁ? በዶማ ታነባላችሁ። ከሀምዘቱል ወስሉ አንስታችሁ ስታነቡ ማለት ነው። ወይ በመቀጠል ኢብኑ ስንል ማለት ነው። ኢብኑ አሁን እዚህ ጋር ኢብኑ ብለን ነው ምናነበው። የግሱ ሶስተኛው ፊደል ይሄ እኮ ግስ ነው። ይሄ ግስ ነው። ስለዚህ ሶስተኛው ፊደል ምንድ ነው? ዶማ ነው አይደለ? ዶማው ዶመን ዓሪድ ስለሆነ ከሀምዘቱል ወስሉን አንስተን ስናነብ ሀምዘቱል ወስሉን በከስራ እናነባለን። ኢብኑ ብለን የምናነበው ማለት ነው። ጦይም ሁለት ቃላት አየን ማለት ነው። በመቀጠል ኢእቱ ኢእቱ ስንል ማለት ነው ቆይ ይእቱ ብለን ከሀምዘቱል ወስል አንስተን ስናነብ ሀምዘቱል ወስል በከስራ ነው የምናነበው ማለት ነው። ቆይ በመቀጠል ኢምዱ ኢም ዱ ስንል አሁን እዚህ ጋ ምንድነው? ዶማን እናደርጋለን ማለት ነው። ስለዚህ ኢም ዱ ብለን ሀምዘ ሰለሱሉን ከስራ አድርገን እናነባለን። የመጨረሻው ኢምሹ ኢምሹ ይሆናል ማለት ነው። ኢም ሹ ዶማ እናደርገዋለን። ጦይብ አንድ ጊዜ ልድገምላችሁ ማለት ነው። እንሻላ ላስረዳችሁ፣ በደንብ ተከታተሉ፣ ከመጀመሪያ ጀምሮ ማለት ነው። ጦይብ፣ ሁለተኛው ከሀምዘቱል ወስሉ አንስተ ስናነብ ሀምዘቱል ወስል በዶማ እና በከስራ የሚነበብበት ማለት ነው። ጦይብ፣ ትቅረኡ ትነበባለች፣ ቢዶሚ በዶማ ትነበባለች ማለት ነው። ማን ሀምዘቱል ወስል ማለት ነው። ኢዛ ካነ ከሆነ ሳሊሱል ፊዕሊ የግሱ ሶስተኛው ፊደል ከሆነ መድሙመን ዶማ ከሆነ፣ ሀምዘቱል ወስል አንድ ብለን ቆጥረን ማለት ነው። ከሀምዘቱል ወስል አስተ ስን ስንቆጥር ማለት ነው ዶመን ላዚመን መሰረታዊ ዶማ ከሆነ አስል ከሆነ ማለት ነው። ለምሳሌ ኡዝኩሩ ካፍ ሶስተኛው ፊደል ነው። አንድ ሁለት ሶስት። ኡ ርዙቅ ዛይ ሶስተኛው ፊደል ነው። አንድ ሁለት ሶስት ኡክቱቡሁ ታ ሶስተኛው ፊደል ነው። አንድ ሁለት ሶስት ኡክሩጁ ራ ሶስተኛው ፊደል ነው። ስለዚህ አንድ ሁለት ሶስት ማለት ነው። ኡስቱሕፊዙ አሁንም እዚህ ጋ ታ ስንተኛው ፊደል ነው? ሶስተኛው ፊደል ነው። አንድ ሁለት ሶስት ኡቅቱሉ እዚህ ጋር አሁን ታ ሶስተኛው ፊደል ነው። አንድ ሁለት ሶስት። ኡሽኩሩ ካፍ ሶስተኛው ፊደል ነው። አንድ ሁለት ሶስት። ኡህ ጁሩ ሁነ አሁን ጅም ሶስተኛው ፊደል ነው። አንድ ሁለት ሶስት ማለት ነው። ጦይም ስለዚህ የግሱ ሶስተኛው ፊደል ዶመን ላዚመን ከሆነ መሰረታዊ ዶማ ከሆነ እንዴት አድርገ እናነባለን? ሀምዘተል ወስሉን በዶማ እናነባለን ማለት ነው። ጦይም አሁን እዚህ ጋር ጥያቄ ታነሱ ትችላላችሁ። እንዴት ነው የምናውቀው ላዚም መሆኑን መሆኑንና አሪድ መሆኑን እንዴት ነው የምናውቀው ብላችሁ ጠይቁ ትችላላችሁ ማለት ነው። ስለዚህ ይህን ደግሞ የምናውቀው ወደፊት እኛ ቋንቋ መማር አለብን። ሶርፍ ላይ ስትማሩ ታውቁታላችሁ። ለጊዜው ግን የምትይዙበትን ሲስተም ቁርአን ላይ ማለት ነው። ከቁርአን ውጭ ያለውን በነቀል ልንይዘው እንችላለን፣ ግን ቁርአን ላይ ያለውን በቀላሉ የምትረዱበትንና የምትይዙበትን ሲስተም ልንገራችሁ፣ በደንብ አዳምጡ ማለት ነው። ጦይም አሁን እነዚህ ያየናቸው ቃላቶች እና ሌሎችም ቃላቶች አሉ፣ ብዙ ናቸው። የግሱ ሶስተኛው ፊደል ዶማ ላዚም ሆኖ ሀምዘቱል ወስሉ በዶማ የሚነበቡ ቁርአን ውስጥ በጣም ብዙ ናቸው። ስለዚህ አሁን ነገር ግን የግሱ ሶስተኛው ፊደል ዶመን አሪዶን ሆኖ ቁርአን ላይ የመጡት ቃላቶች ስንት ናቸው? አምስት ቃላቶች ናቸው። ስለዚህ እነዚን አምስት ቃላቶች እንይዛቸዋለን። እነዚያን አምስት ቃላቶች ስናገኝ ከሀምዘቱል ወስሉ አንስተን ስናነብ በከስራ እናነባለን። ሌሎቹ ደግሞ ምንድን ናቸው ማለት ነው ከሐምዘቱል ወስል አስተን ስናነብ በዞማ የሚነበቡ ናቸው ማለት ነው። ነገር ግን አሁን የሁለቱም የሚያመሳስላቸው ነገር ምንድን ነው? የሁለቱም ሶስተኛው ፊደላቸው ምንድን ነው? ዞማ ነው አይደለ? ስለዚህ በእነዚህ ግራ ልንጋባ እንችላለን። ነገር ግን አምስቶቹ ቃላቶች ላይ ሐምዘቱል ወስልን በከስራ ነው የምናነበው ማለት ነው። ጦይም አማ ኢንካነ ከሆነ አለ

ቃላቶች ላይ ከሊማት ማለት ቃላቶች ማለት ነው። ፊ ኸምሲ ከሊማትን አምስት ቃላቶች ላይ ፊልቁርአን ልቁርአን ልከሪሚ በተከበረው ቁርአን ላይ ፈቀጥ ብቻ፣ አምስት ቃላቶች ላይ ብቻ ሐምዘቱል ወስል በከስራ ትነበባለች ማለት ነው። ቁርአን ላይ ያለውን በቀላሉ ተረዳ ማለት ነው። ቁርአን ላይ ሐምዘት ቁርአን ላይ የግሱ ሶስተኛው ፊደል ዶመን አሪዶን የሆኑ ቃላቶች አምስት ቃላቶች ናቸው። ስለዚህ እነዚህን አምስት ቃላቶች መያዝ ነው። ወሂየ፣ እነሱም ይቅዱ። የግሱ ሶስተኛው ፊደል ዶመን አሪዶን ስለሆነ ሐምዘቱል ወስልን በከስራ እናነባለን። ይቅዱ፣ ኢብኑ ኢእቱ ኢምዱ ኢምሹ። እዚህ ጋር ኢእቱ የሚለው ቃል ጋር የሚመሳሰል ሌላ አለ። ለምሳሌ ኢእቱኒ ኢእቱኒ የሚለው ቃል አንድ አይደለም፣ ተመሳሳይ ነው። ይህን ይመስላል ማለት ነው። የዛሬ ትምህርታችን ኢንሻላህ፣ ንባቡን እንደተለመደው በቀጣይ ቪዲዮ አነብላችኋለሁ ማለት ነው ኢንሻላህ በድጋሚም